ትክክለኛ ነገር በመናገር ደስ ብሎኛል። ግን እዛው ላይ ደግሞ ስላልዘጋጀሁ ነው። ድረስ ተዋጓቸው እናንተ ቃልን ምዕራፉን አላውቀውም እንጂ ንገር፣ ከምድር ላይ ያሉ ክፉ ፍጥረታቶች ክርስቲያንና አይሁዳኖች ናቸው፣ እስከ መጨረሻ ግደሏቸው፣ ግብር እስኪከፍል

አላህ ስብሓን ወተዓላ ያላመኑ ሰዎች አይሁድ ይሁን ክርስቲያን፣ ማንኛ መጀመሪያ ዳዕዋ አድርጉላቸው ነው። ከተቀበሉ እሰየው፣ በጣም ጥሩ። መጀመሪያ ወደ ነብያት መንገድ ጥሯቸው፣ ወደ አምላክ ጥሯቸው። ከተቀበሉ እሰየው፣ እንቢ ካሉ ግን ግብር እንዲከፍሉ ዘዟቸው። አየህ አይደል፣ ካላመኑ ግደሏቸው ይላል የቁርኣኑ አንቀጽ ላይ። ግብር ለምን አስቀመጠ? አየህ አይደል፣ እስላም መኖር ይችላል። ይሄ ሰው እምነቱን ይዞ ነው። አያቸው አይደል፣ ካላመነ ግደሉት ይላል ወይ አንቀጹ? ዋላሂ ባለማመናቸው አይደለም የሚለው። አንብብ ብለሽ አውጣና፣ እሺ አንብብለት። ባለማመናቸው ሳይሆን ግብርን እንዲሰጡ ይላል። ግብር ደግሞ የአንድ ሀገር መንግስት ግዴታ ያደርጋል አ በሀገሪት ላይ አይ አልከፍል ምን ታመጣለህ ብለህ ትኖራለህ? በሀገሪት ላይ አትኖርም። ያ መንግስት ይዋጋሃል። ቦታ ላ ያ ማለት ነው ሌላ ነገር አይደለም። ይችላል አሁን ዜጋ ግብር ባለመስጠታቸው እንጂ ባለማመናቸው አይደለም። ሲነግሯቸው ግን ሲያጭበረብሯቸው፣ ምን ይሏቸዋል? ካልሰለሙ ግደሏቸው ነው የሚለው ይሏቸዋል። ወላሂ እንደዛ ይ አንብቡላቸው፣ አንብላቸው። እሺ እነዚያ መጽሐፉን ቁጥር ዘጠኝ ነው አይደለ ጥር ነው አይፈለግም እነዚያ መጽሐፍ የተሰጡትን ሰዎች እነዚያም በአላህና በመጨረሻው ቀን የማያምኑትን አላህንና መልክተኛውም እሱም ያደረጉትንም እርም የማያደርጉትንና እውነተኛንም ሃይማኖት የማይቀበሉትም እነሱ የተዋረዱ ሲሆኑ ግብርን ቆይ ተረጋጋ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ለምንድን ከምን ነው ያለው? መዋጋቱ ከምን በኋላ ነው የመጣው? ባለማመናቸው አይደለም ግብር ነው ብሎ አስቀምጣላችሁ። የሚቀድሙ የቱ ነው? ወደኋላ መልሰው አትሸፍነኛ እያሳየ ነው። መጀመሪያ ሰነግር ነበር፣ ወደ እምነት ጥሯቸው። በአላህ እንዲያምኑ፣ በመልክተኛ እንዲያምኑ፣ አምላክ በነቢያት ላይ ያወረደውን ሕግና ስርዓት እርም እንዲያደርጉ የሚያደረገውን ያዘዘውን እንዲፈጽሙ ጥሪ አድርጉላቸው። ከተቀበሉ ሰይሁ፣ እምቢ ካሉ ተዋጓቸው ይላል ወይ? ላ በፍጹም አይደለም። እንደዚያ እምቢ ከዚያ በኋላ እምቢ ካሉ ካላመኑ ገደሏቸው ነው ወይ? አይደለም፣ በፍፁም ግብር ብሎ አስቀመጠ። አያቸው አደለ? ያ ነው ግብርን እየከፈለ ይኖራል እንደፈለገ። በሙስሊም ሀገር ላይ ነው፣ በነገራችን ላይ የሙስሊም ሀገር ሁላ እስልምና መሪ እያስተዳደረ፣ በቁርአንና በሐዲት እየተተዳደረቻች ሀገር፣ ጫፉን እንዳይነካ ግብር ከከፈለ መሰላም መኖር ይችላል። ቻል አለ። እምነቱንስ እምነቱን እንዳትነካበት፣ የራሱን እምረት ማራመድ ይችላል ወይ? መብቱ ነው። ነገር ግን በዛች ሀገር ላይ ሲኖር ጊዜ ያ መንግስት ለሀገሪቱ ደህንነት ለሀገሪቱ መድኃኒት ቤት አለን እንደዚህ የሚያወጣቸው ነገራቶች አሉ። ያንን ይህ አይሁድና ክርስቲያን በዛች አገር ላይ ሲኖር ሁሉ ነገሩ ተጠብቆለት እንዲኖር የወታደር አለ የፖሊሶች አለ። ይህን እንዴት ነው መንግስት ከየት ነው የሚከፍለው? ከሀገሪቱ በሚገኘው ገቢ ነው አደለ? የዛን ግብር ይክፈሉ አለ በቃ። ሙስሊሞች አለባቸው ወይ? ሙስሊሞችም አለባቸው። ምን ዘካ የሚባል አለ፣ ከግብር እጥፍ እጥፍ የሆነ ማለት ነው። ታቻ አለ። ያን አልሰጥም ካለ ትዋጉታላችሁ ወይ? ሙስሊሙን አሁ በደንብ እንዋጋለን። ይህ በእምነት ብቻ ነገር ሳይሆን ሀገሪቱ ነዋሪ እስከሆነ ድረስ ሊያወጣ የሚገባው ነገር ነው። ያንን ያወጣል። ይሄ ነው እንጂ በእምነቱ ጫፉን እንዳትነኩት ብሎ። ቅድም እንዳሳየሁህ በሃይማኖት ማስገደድ የለም ይላል ዳዕዋ ብቻ። ቅድም ከሚለው ቦታ ላይ ግብር ይቀድማል ሃይማኖት ይቀድማል? አሁን ያወጣው ቦታ ላይ ለምን ይሸፍናል ግብር ብሎ፣ መጀመሪያ ሃይማኖት ነው የሚለው። ሃይማኖትን የማይቀበሉት ግብር ከዛ በኋላ ነው የሚለው። ሃይማኖትን ካልተቀበለ ወደ ግብር ጥሪ ታደርገለታለ። በቃ እንደዚህ ከሆነ ሃይማኖትህን ሃይማኖት ነው በሁለት ነገር ነው እንትን የምትሉት ው በእነዚያ መጽሐፍትም ከሰጡት ሰዎችም እነዚህ በአላን በመጨረሻ ቀን የማያምኑትን ነው የሚለው። በአላን በመጨረሻ ቀን የማያምኑትን መጨረሻ ማለት ስለ ቅያሚያ ነው የሚያወራው። መጨረሻ ማለት ቅያማ ነው። በመጨረሻ ቀን የማያምኑትንም እርምም የሚያደርጉትን እውነተኛ ሃይማኖት ነው የሚለው። እውነተኛ ሃይማኖት የእናንተ ነው። ስለ እናንተ ነው እዚህ ጋር እያወራ ያለ ለእኛም እየተናገር ነው። እውነተኛ ሃይማኖት ሲል እናንተንም እኛንም ጨምር እየተናገር የማይቀበሉትን ግብር በላ አሸፍ ግብር እስከሚሰጡ ድረስ በላት እሷን ነው ያፈለገው አትሸፍነኛም ወደዚህ ሁለተኛ ማለቱን እነርሱ የማይቀብሩት እነርሱ የተዋረዱ ሆነው ሁለት ነገር ነው እዚህ ጋ ሃይማኖት ግብር ሆነ ግደሏቸው ነው የሚለው ሃይማኖታቸውን ስለተቡ የተዋረዱ ሆነው ግደሏቸው ነው ያን በኩል ነው አልሸፈንኩም የተዋረዱ ሆነው ግደሏቸው ነው የሚለው

አንዴት አዳምጠኝ። ቁጥሩን ጻፉ ነው፣ ለማሳሰብ እየጻፍኩ ነው። እዚህ ጋር ምን ይላል? መንቀተ ለሙሀደ ለሚሪ ራይሀት ልጀና ይላል። አንድ ይብሮ ያወጣላቸው ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ ያገኝም። ያሉት ከሙስሊሞች ጋር ቃል ኪዳን አለው። ያ ማለት ግብር በመክፈል ሁሉ ቃል ኪዳን አለው። ይሄን የገደለ ሰው ከእናንተ መካከል ገነትን ሳይሆን የገነትን ሽታ አታገኙትም ብለውናል። ጫፉን መንከታይ እግዚአብሔር። ዛሬ ግን እውነት አወራ። እውነት ስንት አይነት ሰው ተከራክረናል እኛ እዚህ አሁን ያለንበት ወይዘር ራሱ በጣም አሉ ብዙዎች አሉ። እንደ እናትህ ግን አንድ ቀን እንደዚህ ብለው ነው አንድ ቀን ያው ና ያው የገነትን ሽታ አታገኙም ከነካችሁት ብለውናል። አንድን መንቀጠለ ያው ና መንቀጠለ ለነፍሰ ሙዓሃደ ለም የሪህ ራኢሃተ አልጀና ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ጫፉን መንካት አይቻልም። የራሱን እምነት መንካት አይቻልም። እምነቱ ቦታ አለ አይደለ? ያው ቃል ኪዳን አለው ከሙስሊሞች ጋር ቃል እስካለው ድረስ ይሄን ከሀዲ የገደለ ሰው የገነትን ሽታ አታገኙም እንዳትነኩ ብለውናል። አይ እኔ ዛሬ እኔ እንደዚህ አይነት ነገር ሰምቼ አላውቅ። አንተ ብቻ ስትል ሰማ። ሌላ የሰማችሁት ቃል ስለ እስልምና መጠየቅ ትችላላችሁ። መጣችሁ። ሌላ ደግሞ ዘጠኝ ሚስት ለምን አገባ? ጥያቄ ስለሆነብኝ ነው እንግዲህ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ጊዜ ሱረት ራድ ላይ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙሪየተን ወማ ካነ ሊረሱልን አንያእትየ ቢአየትን ላ ቢኢዝኒላህ ሊኩሊ አጀሊን ኪታብ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁ ለእነርሱም ሚስቶችን አድርጌላቸው ነበር ይላል። እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያቸው አይደሉም ማለት ነው። ከእርሳቸው በፊት ቀደምት ነቢያት ከአንድ በላይ እንዲያገቡ ተደርገዋል። ቦታቸው አለ። ነቢያቶችን ራሱ አላህ ሱብሐነሁ ወተዓላ እንዳሳይ ይችላል። የቁርኣን አንቀጽ አሁን የምናገረውን እኛ ጋ አለ። በብሉይ ኪዳን ላይ ብዙ ያገቡ ሰዎች ስላሉ ያገቡ ነበር ነቢያቶች ብሎ አላህ በቁርኣን ላይ ይገልጽልናል። ታዲያ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ያገባቸው? ለምን እንዳልበቃቸው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሚስት ብቻ እስከ 53 ዓመታቸው ድረስ የቆዩት በአንድ ሚስት ብቻ ነው። ታውቃላችሁ፣ ይህን አንድ ሚስት ብቻ ከ53 ዓመት ድረስ ቆይ ነው። ከዚያ በኋላ የዘጠኞቹን ያገባባቸውን ከዚያ በኋላ ባለው እድሜያቸው ላይ ነው። አሁን ምንድነው ጥያቄው እዚህ ጋር? እንደው የወሲብ ጥምን ለማርካት ቢሆን ሌላ እምነት ተከታይ እንደሚያስቡት በወጣትነት ዘመናቸው ነበር። እነዚህ ሙሉ የሚሰበስቡት ጣት፣ ወጣት ዘመኑን በአንድ ሚስት ብቻ ሳለፉ እድሜው ካለፈና ከሄደ በኋላ የሚያገባበት ምንድን ነው አላማው?

ተፈቻለ አይደለም ታዲያ ሄንን የምነርሱ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከርሳቸው ትምህርትን በመክሰም ለትውልድ አስተላለፉ ያዘዛቸውን ማምለክ አደረጉ አለፉ በቃ ይሄ ነው ተፈቻለ እናታችን አኢሻ ነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ ሁለት ሺህ ሀያ ምናምን አካባቢ ሐዲሶችን በጭንቅላቷ ሸምዳ ለትውልድ ቁጭ ብላ ታስተምር ነበር ለዚህ ዓላማ ነው አላህ ሱብሃነ ወተዓላ ከአንድ በላይ እንዲያገቡ የደነገገባቸው ማለት ነው ያንን በወጣትነት እድሜያቸው ላይ አላደረጉትም። በአንድ ሚስታቸው ከ25 ዓመታቸው ጀምሮ እስከ 53 ዓመታቸው ድረስ በአንድ ሚስት ነው ያሳለፉት። ለዚያውም በ15 ዓመት የምትበልታቸውን ሴት ነበር ያገቡት። ለዚያውም ተጠይቀው ነበር ሁሉ ሄደው፣ እንደው የትኛውን ቆንጆ ልጅ ላግባ ብለው መርጠው እንኳን አይደለም። አላላ እና ያገቡባቸው አላማ ለምንድን ነው ለሚለው ጥያቄ አምላክ አላህ ራሱ ነው መልስ የሰጠው። እናንተ የነቢዩ መሐመድ ሚስቶች ሆይ እያለ እያዘዛቸው በቤታችሁ ውስጥ የሚወሳውን የእኔን ቃልና የነቢዩ መሐመድን ትምህርት ለትውልድ እንድታስተላልፉ ዘንድ ነው አስተላልፉ ብሏቸዋል። ይህንንም በብቃት ተወጥተው አሳልፈው አይሻ ሳት ሞት አይደለ እንዲህ ሁሉ ያገባው ወይስ ከሞተች በኋላ ነው? እናቶች መጀመሪያ ሚስታቸው ኸዲጃ ተባሉ እሷ ከሞተች በኋላ ነው ሁላቸው የሚያገቡት ልክ በ53 ዓመታቸው ላይ ከዚያ በኋላ ነው። ዚያ መዲና ላይ ልክ ሲረጋጉ ጊዜና አስተምሮ በደንብ መውረድ ሲጀምር ጊዜ በቃ ከዚህ በኋላ ትምህርት ሊወርድ ስለሆነ ከእርሱ ጋር የምትሰሙትን ቃል ሁሉ ታስተላልፉ ዘንድ ብሎ አዘዛቸው። ለዚህ ቃል በቃል ቁርአን ላይ

ያ ኒሳዕን ነቢይ እያለ ይናገራል። እናንተ የነቢዩ መሐመድ ሚስቶች ሆይ እያለ ቃል በቃል ሲጠራቸው እናያለን። ወረድ ብሎ ትእዛዝ ላይ ሚስቶች ሆይ፣ ሴቶች ሆይ እያለ ያዛቸዋል። አሁን ስንት ላይ ትገባል? ወረድ በልና ማየት ላይ የሚለውን ተመልከተው ያዛቸዋል

ልክ እንዲሁ የመልክተኛውን ጥበብ የሚነሱና ነው የነሱ ላ ሌት ለማስተምህሮን አውሱ እያላቸው ነው፣ አውሱ ይላቸዋል። ይህንን ከእርሳቸው ትምህርትን ቀስመው ለትውልድ እንዲያስተላልፉ እንዳገቧቸው እንዳደረገ ይህ ነ ላ ስብሃነ ተዓላ ያዘዘበት የሆነ የቁራን አንቀጽ ነው። ይህ እነርሱ የተመለከተ ትዕዛዝ ነው። እዚህ ነው። እሺ የእናንተን ትምህርት ለምንድን ነው እኛ ማንማረው? መማር ትችላላችሁ። ያ ተማርክት አልችልም አሉ። በፍጹም ሲጀመር ማንም ሰው ዋንገር ቆይ ዛይድ ኩን አጠየኳቸው እና ማንም ሰው ሰው ሻሃዳ ሳይዝ የእኛን ቁራ መጽሐፍ አይችልም እንደ ሀራም የሚቆጠሩ ሊሉት ችግር የለው። ትችላለህ፣ እንደዚህ አፕሊኬሽን አለ። እሱን አውርደህ እንደፈለክ መማር ትችላለህ። ማን ነው እንደዚህ ያሉት? አይ መረዳት ነው። ለምሳሌ አሁን ያልገባኝ ቦታ ላይ ስጠይቅ ማን ነው የምጠይቀው እኮ የቅርብ ያሉትን ሰዎች ናቸው። እነሱ ደግሞ እኛ ጥያቄዎች ካሉ ይዘህ ና። ማንኛውም ጥያቄ ክርስቲያን ካለ እዚህ ጥያቄ ገብቶ መጠየቅ ትችላለህ። ማንበብ ከፈለጋችሁ ቅዱስ ቁርአን በአማርኛ የሚላለ እሱን አንድ የተመለከቱትና ይህን ቅዱስ ቁርአን በአማርኛ ይላል። ይሄ አፕ ኢብሮ እያሳያቸው ነው። ይህንን አውርዱትና በዚህ ላይ የምትፈልገ ማንበብ ትችላል። ሀሱ እኔ አንድ ጥያቄ ነበርኝ፣ አይ ቃሉ እንድታብራራልኝ ነው። በእናንተ ጂሃድ ማለት ምን ማለት ነው? በጣም ጥሩ ጥያቄ። ጂሃድ ማለት በሁለት ሰዎች መካከል የሚደረግ የሆነ ፋይት ማለት ነው። አላህ ሱብሐነሁ ወተዓላ ለመጀመሪያ ጊዜ ጂሃድን ያዘዘው ነቢ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ሰዎች መካከል የሚደረግ ፋይት ነው። ሊያጠቃ የመጣ አካል አለ። ከዚያ ከአካል እየተከላከልክ የምታደርገው የማጥቃት ስራ ጂሃድ ይባላል። ጂሃድ ማለት ታገለ ማለት ነው። ጂሃድ ማለት ትግል ማለት ነው። ባጭሩ የሆነ አንድ ጥቅስ ላይ ችን እናንተ እና አንድ ሰው ጂሃድ ላይ እያለ እየገደለ ከሞተ ማንም ያላየውን የተንደላቀቀ ኑሮ በገነት ይኖራል ይላል የእናንተ እንትን ያ ሊያጠቃ የመጣ አካል አለ። ከዚያ ከአካል ራስህን እየተከላከልክ እያለህ በምታደርግ ጊዜ ለምሳሌ በእምነትህ ምክንያት ሊገልህ መጣ ሰው እምነትህን ከአለቀ ክብሩ የዛኔ ከራስ እየተከላከልክ በምታደርግ ጊዜ ተገደልክ፣ አንተ የዛኔ ሸር ትሆናለህ፣ ሰማዕት ትሆናለህ። ሰማዕት ማለት ነው። አንተስ ቢሆን እያጠቃኸው የምትሞተው አንተስ ቢሆን እያጠቃኸው የምትሞተው ለአንተ የሚቆጠርልህ ሊያጠቃህ ከመጣ ነው። አንተ ሰላማዊ የሆነን ሰው ሂደህ በመግደልህ ጂሃድነት አይባልም። ሰላማዊ የሆነን ሰው ቅድም እንዳልኩ ምን ይላል?

በሃይማኖት ምክንያት ይጋደል የመጣን ሰው ነው። አሁን ሱረቱል በቀራ ላይ ያወጣላቸው አላህ ምን አይነት ሰዎችን ተጋደሉ እንዳለን እናሳየ። ወቃቲሉ ፊ ሰቢልላህ አለዚነ ይቃቲሉናኩም ይላል። እነዚያ በአላህ መንገድ ላይ የሚዋጓቸውን ተዋጓቸው ነው ያለው። ብታል የሚዋጓቸውን የሚለውን አስበረበት። ሊዋጋህ የመጣን አካል ማለት ነው። ታዲያ በምን ምክንያት በአላህ መንገድ ላይ ማለት በሃይማኖት ምክንያት ሊዋጋ የመጣ አካል ካለ ሃይማኖትን ካለቀ ክብሎ የሚዋጋህን፣ የዛኔ ከራስ እንደተከላከለ የምታደርገው ፋይት ጂሃድ ይባላል እሱ ሆነ አንድ ሌላ ቆይ፣ የሆነ ጥቅስ ላይ በእናንተ አይቼ እኮ ነው እኔ ያላ መልእክተኛ መሆኔን እስኪመሰክሩና ዘካን እስኪሰጡ ሰላትንም እስኪሰግዱ ድረስ እንግደላቸው ይላል። እንግደላቸው አይደለም ላ፣ ሰዎችን እንድጋደል እንድገድል አይደለም እንድገድልና እንድጋደል ይለያያሉ። እንድገድል ከሆነ እንዲጋደል ከሆነ የመጣን አካል ስለመጋደል ነው የሚያወራው። ቀተለና ዩቃቲል ላይ እያሉ ይጋደላል። አሁን ለምሳሌ አንድ ሰው ሰላትን አልሰግድም በማለቱ ሊጋደለው፣ አልደምኩ ወደሚለው እንምጣ፣ እናሳየህ ከቁርኣን ምንአሁን ያልኩትኝ እስኪ አውጣልኝ። አሁን ያልኩት ጋር እኮ የመጋደል እና የማጥቃት ምልክት የለውም። አንድ ሰው ምን ይላል? ዘካን እስኪሰጥና ሰላትን እስኪሰግድ ድረስ እንጋደላቸው። ምን ማለት ነው?

ያውና ምን ይላል ማንም መዋጋት እንዳለብህ ሲናገር ምን ይላል ወቃትሉ ፊሰቢልላሂ ለ ዩቃትሉነኩ የሚለውን አውጣል ሱረት በቀራ ላይ ወቃትሉ ፊሰቢልላሂ ሱረት በቀራ እንደመቶ ዘጠና ና ጣውቂ ያናውራ ሱረት በቀራ እንደመቶ ዘጠና ምን አይነት አካል መዋጋት እንዳለብህ ይናገራል። ቁራን አንቀጽ ያውና አማርኛ ያ ምን ይላል እነዚያንም አለ እነማንን የሚጋደሏቸው ሆነ ከሃዲዎች በአላህ መንገድ ተጋደሏቸው ይላል።

ካልተጋደሏችሁ ያው በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላሳደዷችሁ ሆነ ካላስወጧችሁ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም ይላል፣ እያለ ወደ እነርሱ ብታስተካክሉ ጥሩ ብትሰሩ ማለት ነው። አላህ አይከለክላችሁም። በሃይማኖት ያልተዋጋህን ከሀገር ያላሳደደህን ሰላማ የሆነን ሰው መልካም ብትውልለት አልከለክልህም እያለ ነው። አላህ እንደውም ለነዚህ መልካም የሚውሉትን እንደሚወዳቸው በጨረሻ ላይ ይገልጻል። ተመልከቱ፣ ተመልከት አሳይም ላ ስን ል ምን ይላል? አላህ ትክክለኞችን ይወዳል፣ ጥሩ የሚያደርጉ የሚያስተካክሉትን እንደሚወድ ተናገረ። ሰላማዊ ለሆነ ለሌላም እምነት ተከታይ መልካም የሚውል ሰው ምን እንዳን ያገኛል። ነው አላህ ያልከለከላችሁ መልካም ብትውሉላቸው። ታዲያ ምን አይነቶቹን ነው ከተባለ እነዚያን የሚዋጓችሁን ከሀገራችሁ የሚያስወጧችሁን ነው አለ። ቀጥሎ ምን አለ? አላህ የሚከለክላችሁ ግን ከእነዚያ በሃይማኖት ከተጋደሏችሁ፣ ቀጥሎ ከሀገራችሁም ካስወጧችሁ ያው ያ ነው። እናንተንም በማውጣት ላይ የሚያደርጓቸው ከረዱት አለ ከሃዲዎች እነዚህ ነው። ስለዚህ ስለሚጋደሉ አካሎች እንጂ ሰላማዊ የሆነ ሌላ ምለት ተከታይ ጫፉን መንካት አያዘም። ያንን ጫፉን የነካ የጀነትን ሽታ ለሁ ደግሞ እንዳሁም ለእነዚህ ያመል ከማዋል ምንዳን ያስገኛል የአላህን ውዴታ ያጎናጽፋል። ይሄ ነው። ሌላ እንጨምርላችሁ በተናጠል ከተባለ ነቢያችን ስለ ለአይሁድ ክርስቲያን ያደረጉትን ውኔታ እናሳያቸዋለን። ሲታመሙ ሄደው ይጠይቋቸው ነበር። ይሄ እናሳየ

ይህን ልጅ ከጀሃነም እሳት ያዳን አምላክ ያላህ ምስጋና ይገባው እያሉ ነብዩ ሰለላሁ ዓለይሂ ወሰለም ወጡ ይላል። ከዚህ ላይ አስረዳቸው የፈለግኩት ነገር ምንድን ነው? ሲታመሙ ሂደው ይጠይቋቸው ነበር ቻል ሲራቡ ያበሏቸው ነበር፣ ሲጠሙ ያጠጧቸው ነበር፣ ይረዳዱ ነበር ከእነርሱ ጋር። ይህን ሁሉ ያደርጉ ነበር ማለት ነው። ይህን ይመስላል።